ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ለሁለቱም ጾሚዎች የሚሆን በአንድ ድስት ለፍስግም ለጾምም የሚሆን ቀለል ያለ ሾርባ አብረን እንሰራለን። ወቅቱ የረመዳን ጾም እንዲሁም የታላቁ የአብይ ጾም ወቅት እንደመሆኑ መጠን በተለይ ሾርባ ሾርባ ለምትወዱ ሰዎች እጅግ በጣም ቀለል ያለና ቆንጆ የሆነ ሾርባ አብረን እንሰራለን። ሾርባውን ለመስራት የሚያስፈልገን አነስ ያለ ግብዓት ነው። ወደ አሰራሩ እንሄዳለን። እኔ በጋለ ድስት ላይ አነስ ያለ ኦሊቫ ኦይል ወይም የወራ ዘይት ጨምር ያለው። የወራ ዘይት ማግኘት የማይቻል ከሆነ የምግብ ኖርማል የምግብ ዘይት መጠቀም እንችላለን። ለፍስግ ደግሞ ለረመዳን ጾም የምትጠቀሙ ደግሞ የገበታ ቅቤ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እኔ አነስ ያለ ነገር ስለምሰራ ሁለት የሾርባ ማንኪያ የተፈጨ ቀይ ሽንኩርት ጨምሬ ያለሁ። ከዛ ደግሞ አንድ የሾርባ ማንኪያ አነስ ያለ ዝንጅብልና ነጭ ሽንኩርት አብሮ የተፈጨ ጨምሬ ያለሁ። ያው መቁላላት ምናምን አያስፈልገውም፣ እንደምታውቅ ሾርባ ነው። ከዛ ሁለት ማንኪያ በጥቅጣጭኑ የተከተፈ ቲማቲም ጨምር ያለው። ቲማቲም መጨመርም አለመጨመርም ይቻላል። በጣም በደቃቁ የተከተፈ ባሮ ሽንኩርት ካላችሁ ባሮ ሽንኩርት፣ ባሮ ሽንኩርት ከሌላችሁ ደግሞ እንደኔ የፈረንጅ ቃሪያ በትናንሹ የተከተፈ እሱ መጠቀም ትችላላችሁ። ከዛ በኋላ ድብልቅ አትክልት ያላችሁ፣ እኔ ነበረኝ። ካሮት፣ ፋሶሊያ እና አተር ነበረኝ፣ እሱን የተጠቀምኩት። ከዛ በኋላ ሶስት የሾርባ ማንኪያ በትልልቁ ኦትስ ወይም ደግሞ ምንሹፎን በአረብኛ እሱ ጨምሬ፣ ከዛ ቅመማ ቅመሞችን እንጨምራለን። ያላችሁን መጠቀም ትችላላችሁ። እኔ የተጠቀምኳቸው ቅመማ ቅመሞች እዚህ ጋር አስቀምጥላችኋለሁ። ሾርባ በባህሪ ብዙ ቅመም አያስፈልገውም። የምትወዱት አይነት ቅመም ብቻ መጨመር ትችላላችሁ። ከዛ በኋላ ሁሉንም አንድ ላይ በትንሹ ካዋሃድኩት በኋላ ውሃ ነው የምጨምረው። በሀገራችን ላይ አሁን በሰዓቱ ስለሌለኝ ነው እንጂ በቆሎ የጣሳው በቆሎ ካላችሁ እሱ መጠቀም ትችላላችሁ። የፈለጋችሁትን አይነት አትክልት መጨመር ትችላላችሁ። ድንች መጨመር ትችላላችሁ። በቃ የምትፈልጉትን አትክልት መጠቀም ትችላላችሁ። እኔ በሰዓቱ አነስ ያለ መስራት ስለፈለግኩኝ ነው ትንሽው ግብአት የተጠቀምት ከዛ በኋላ ውሃ በምፈልገው ልክ ነው የከለስኩት። አንዳንዴ ኦትሱ ውሃ በጣም የሚቀበላለሁ፣ ውሃ ማይቀበላለሁ፣ እያየን ውሃ መጨመር እንችላለን። እንደዚህ እየወፈረ ሲመጣ ውሃ መጨመር እንችላለን። የእኔ ደግሞ ኦትሱ በጣም ውሃ የሚያነሳ ነበረና ሳላስበው ድስጡ ሙልት ነው እያለው፣ እንደዚህ ወፈር ሲል ያስታውቃችኋል። ሲደርስ ወፈር እያለ ይመጣል። ከዛ በኋላ እኔ እዚህ ጋር ክሬም ተጠቀም ያለው ለጾመኞቹም ለፍስግም ይሆናል ያልኩት እዚህ ጋር ነው። አሁን ለፍስግን ለረመዳን ጾሚዎች ስለሚሰራ ክሬም ተጠቅም ያለሁኝ። ክሬም መጠቀምም አለመጠቀምም ትችላላችሁ። አነስ ያለ አንድ ሻይ ብርጭቆ የምትሆን ክሬም ጨምሬበታለሁኝ። ክሬሙ እንደነገርኳችሁ መጠቀምም አለመጠቀምም ይቻላል። ከዛ በኋላ ሾርባችን ዝግጁ ሆኗል ማለት ነው። እንትኑን ከጨመር ክሬሙን ከጨመርኩኝ በኋላ አንድ ዙር ብቻ በደንብ ይንተከተካል። በቃ ዝግጁ ነው ማለት ነው። ጨው ቀማምሰል፣ ማውረድ ነው የሚቀረው። በጣም እጅግ ቆንጆ ጣፋጭ ነው። ከዛ በኋላ ክዝብራና በቅዶናስ በዛ አርጌ የጨመርኩት ሾርባ እንደምታቁት በባህሪ ቅጠላቅጠል ነገር ይወዳል ይመስለኛል እና በዛ አድርጌ ክዝብራና በቅዶናስ ጨምሬበታለሁኝ በጣም ነው የሚያምረው እውነቱም ያምራል እና በዚህ መልኩ የዛሬ የአፍጥር ሾርባዬ ይሄንን ይመስላል። እስኪ ሞክሩት፣ ለራሳችሁም ሞክሩት፣ ከፈለጋችሁ ለማዳሞቻችሁ ሞክሩት። በእርግጠኝነት ይወዱታል ብዬ አስባለሁ። ወረድ አሁን ጨርሼ አለሁ። አጥጋዙን አጥፍቼ አለሁኝ። ወደ ማቅረቢያ ያገልብጧችሁ ማቅረብ ነው የሚጠበቅባችሁ። በእየቆየ በሄደ ቁጥር በጣም ይወፍራል ማለት ነው። የዛሬ ሾርባ አሰራራችን ይህንን ይመስል ነበረ። ቪዲዮ ከወደዳችሁት ላይክ አድርጉት፣ ካልወደዳችሁት ደግሞ ላይክ ብታደርጉት ለእኔ ይጠቅመኛል፣ እናንተ ደግሞ አይጎዳችሁም። መልካም የረመዳን ጾም፣ እንዲሁም መልካም የአብይ ጾም ይሁንላችሁ። ሰላም ቆዩኝ።